አትዋረዱም ይላል። ወላ ተሐዘኑ አትሰክዙም። ወአንቱም ልአዕለውን እናንተ የበላይ ናችሁ። ኢንኩንቱም ሙእሚኒን ትክክለኛ አማኞች ከሆናችሁ ይላል። ከሽርክና ከኹራፋቶች ጠርቶ በአላህ ብቻ አማኝና አላህን ብቻ የሚያመልክ ሲሆም ማኑ ወላኪን እዚህ ቦታ ላይ አንድ ተንቢህ የማደርገው ነገር አለ። እሱ ምንድን ነው? ብዙ ሰዎች ማምለክ ማለት ለቀብር መስገድ፣ ለጅን ማረድ ወዘተ ልክ አሁን ሱፊዎችና ቁቡሪዎች እንደሚያደርጉት ኮድቤዲ ያ ረሱልላህ መገነቢ ሁሉ ቀላቢ የሾሆቹ ያለ የወልዩ ያለ ያን የዳን የቃጥ ባሬው የአበይ መሐመድ የጦሩ ሲና ወዘተ የሚመለኩ በየቀኑ ቀናቶችን ከፋፍለው የሚያርዱላቸው፣ እነዛ እነዛ ብቻ ይመስሏቸዋል። እነሱ ከሽርክ ጸድተናል የሚልን ነገር ይሰማቸዋል። ብዙ ወንድሞች ወደ ዳዕዋ የሚሰጡም ሆነ ሚዲያ ላይ እንደዚሁ የሚናገሩ ማለት ነው። አንድ የያልታ ያልተ ሁለት ቁዳ ጉዳዮች ልናገር ነው የመጣሁት። አንደኛ፣ አላህ ሱብሃነሁ ወተዓላ ምን ይላል? አፈራአይተ ማን ኢተኸዘ ኢላሁ ሀዋ ይላል። ስሜትም ማምለክም ወይንም ስሜት የፈለገውን ዝንባል መከተልም ስሜትን አምላክ አድርጎ መያዝ እንደሆነ አላህ ይናገራል። አፈራአይተ መን ኢተኸዘ ኢላሁ ሀዋ፣ ስሜቱን አምላኩ አድርጎ የያዘውን ሰው የተመለከትከው ይላል። ስሜቱ ከፈቀደለት ያደርገዋል። ስሜቱ ካልተመቸው አይቀበልም። ሀቅም ቢመጣት ስሜቱ ጋር ካልተሰማማ አይሄድም። ባጢል ከሆነም ስሜት ተሰ ይወስደዋል፣ ያደርገዋል። ስሜቱን አምላኪ ነ አንድ ይሄን። ሁለተኛው ደግሞ ኡስታዞችና መሻይኾች ብለን የምንወዳቸውን ልክ የሆነ አላህ ያልደነገገውን ነገር ወይም አላህ የደነገገውን ነገር ሲያፈርሱ ካየን ቆም ማለት ሲገባን እነሱ የምንወዳቸው ናቸው ብለን የምንከተለው ነገርና አብረን የምንፈጽመው ነገር ነው። ቃለ አላህ ስብሓነሁ ወተዓላ ምን ይላል? ነቢያችን ሰለላሁ ዓለይሂ ወሰለም አንድ ጊዜ ኢተኸዙ አህባረሁም ሩህባነሁም አርባበን ሚን ዱኒላህ የሚለውን አንቀጽቀሩ ዓዲይ ብን ሀቲም ረዲ ላሁ አን ከእነሱ ጋር ነበርና ያ ረሱሉላ እናመልካቸውም እኮ ስለሚያቅ ጉዳዩ ማለት ነው እናመልካቸውም እኮ አላቸው አህባርና ሩህባኖች ነ አዋቂዎችና ዑባዶችን እኳ አናመልክም ሲላቸው እነሱ አላህ ሐራም ያደረገውን ነገር እነዚህ አዋቂዎቻቸው ሐላል ሲያደርጉ አብራችሁ ታደርጉ የለ አሉት አዎ አላቸው አክስ ደግሞ አላህ ሐላል ያደረገው እነሱ ሐራም ሲያደርጉ አብራችሁ ታደርጉ የለ አዎ አላቸው ወዛሊከ ኢባደትሁም ያ እነሱን ማምለክ ነው አሉ ስለዚህ ሐራም እና ሐላል ማድረግ ያላህ ምንድነው? ያላህ ሐቅ ነው። ሁለት ነገራቶች ያሉ ነው እዚህ ጋር ማለት ነው። እሱ ምንድነው? አላ ዩዕበደ ኢላ ላህ፣ አላ ዩዕበደ ኢላ ላህ፣ ወአላ ዩዕበደ ኢላ ቢማ ሸረዐ አላህ ብቻ በስተቀር ማንም ከአላህ ጋር ምንም ማንም ላይመለክ ነው። ብቻው ሊመለክ ነው አላህ። አምልኮት የተባለ በአጠቃላይ ለአላህ ብቻ ሊሰጥ ነው። እሱ ደግሞ ላይመለክ ነው እንደዚህ አምልኩኝ ብሎ በደነገገው መንገድ ቢሆን እንጂ አል ኢኽላስ ወልሙታበዓ ማለት ነው። አል ኢኽላስ ወልሙታበዓ አላ ዩዕበደ ኢላ ላህ ነው። ወአላ ዩዕበደ ኢላ ቢማ ሸረዐ ሙታበዓ ነው። ሙታበዓት ሊነቢይ ሰለላሁ አለይሂ ወሰለም ማለት ነው። አላህን ስናመልከው አላህ እኔ እንደዚህ ስትሰግዱልኝ እንደዚህ ሰደቃ ስትሰጡልኝ እንደዚህ ስታደርጉ እኔ የምወደው ብሎ እሱ የሚደነግግልን። እኛ ከራሳችን አንስተን አይደለም። ስለዚህ ልክ አሁን ለምሳሌ መውሊድ ሶስተኛው በዓል ነው ብለው ሲደነግጉ የተቀበሉ ሰዎች አሉ። ምስኪኖች አላወቁትም። እነዚህን ሰዎች ከአላህ ጋር ሙሸሪ አድርገው እየወሰዷቸው እንደሆነ አላወቁም። እዛ ጋር አንይድ አንይን ያመልካሉ ሱፊዎች እያሉ ይቆጣሉ። ወይም ደግሞ ይላሉ ባፍንጫቸው። ወላኪም መለስ ብለ ደግሞ እነሱ እነዚህን ሰዎች ያመልኳቸዋል ማለት ነው። ምክንያቱም ዲን ላይ ሁለት ዒድ ብቻ ነው ያለው ሁለት ዒድ ብቻ ነው ያለው። ሶስተኛ ዒድ የሚባል ነገር የለም። ሁለቱን ዒድ ላይ ይጨምራል ያለ ሰው ከአላህ ጋር ራሱ ሙሸሪዕ አድርጓል ማለት ነው ያ ሰውዬው። ጉዳይ የሚገርመው ደግሞ ሰው ከዛ ላይ እሺ ብሎ መቀበሉ። እሺ ብሎ የተቀበለ ሰው كما قال الله تعالى اتخذوا

እሱ ደግሞ መሐመድ ረሱልላህ የሚለው ነው። ይሄ ሸሃድ ዘላ ኢላሀ ኢላላህ ነው የመጀመሪያው። ወአላ ይዕበደ ኢላ ቢማ ሸራዕ ስንል ደግሞ ኢላ ቢማ ሸራዕሁ ስንል እሱ ደግሞ መሐመድ ረሱልላህ ማለት ነው። ምክንያቱም አላህን የምናቀው በመልእክተኛው መንገድ ነው። አላህ የሚወደውን አይነት ዒባዳ ዒባዳ ማለት አላህ የሚወደው ነገር ነው። ያን ነገር አላህ ይወደዋል አይወደውም የምናቀው ነቢዩ ሰለላሁ ዐለይሂ ወሰለም በመጡልን መንገድ ነው። በቁርአንና በሐዲስ አይ ነቢያችን ሰለላሁ ዐለይሂ ወሰለም በቁርአን ብቻ ነው የምንቀበለው የሚሉ አንዳንድ ሞኛ ሞኞች ሙኞች ቂላቂሎች አሉ። አላህ ሱብሓነሁ ወተዓላ ምን ይላል? ወአንዘልና አለይከ ዚክራ ሊቱበይነ ሊናስ ማ ኑዝለ ኢለይሂም ይላል። ነቢያችን ሰለላሁ ዐለይሂ ወሰለም የተላኩበት መልእክት አለ። ያንን መልእክት በደንብ ለሰዎች እንዲገባቸው አብራርተው ለተላኩበት ኡማ መግለጽም ነቢያችን በሚገባ አልገለጹም ያለ ሰው ችግር አለበት እንግዲህ ወይ አንድ ሰው ዲን ላይ ነገር ሲጨምር ነቢያችንን ሰለላሁ ዐለይሂ ወሰለም ምን እያላቸው ነው? አላደረሰንም እያሉ ነው። ወይም ቁርኣንን በሚገባ ማብራራት አይቻልም እያሉ ነው። ወይም አማናውን በልቷል በሚገባ አላደረሰም እያሉ ናሉት። አላ ኩሊ ሐሊን አላህ ሱብሓነሁ ወተዓላ የበላይነትን እንዲሰጠንና እሱ የቀደምቶችን ድል ሰጥቷቸው አሸናፊ አድርጓቸው ኢላ ቂያሚ ሰዓ በመልካም እንዲወሱ ያስቀመጣቸውን አይነት መሆን ከፈለግን እነሱ በአላህ እንዳመኑት፣ እነሱ አላህን እንዳመለኩት፣ እነሱ በተጓዙበት፣ እነሱ በተውሂድ እንደጸኑ፣ እነሱ የአላህን መንገድ በመልእክተኛው የነቢዩ ሰለላሁ ዐለይሂ ወሰለም መንገድ ላይ ፀንተው ወደ አላህ የተሄዱበትን መንገድ ይዘን መጓዝ ነው። አላህ ሱብሓነሁ ወተዓላ ምን ይለናል? ወላ ተሂኑ ወላ ተህዘኑ ወአንቱሙል አዕለውነ ኢንኩንቱም ሙእሚኒን ይላ። አትዋረዱም ሐዘንም ትካዜ ማይነካችሁም የበላይ ናችሁ። መቼ ነው የሚሆነው? ኢንኩንቱም ሙእሚኒን ሸርጥ ነው። ሙእሚን ከሆናችሁ የበላይ ናችሁ። ኢለም ተኩኑ ካልሆናችሁ ሳ ማፊ ማለት ነው፣ ውርደት የሚያከናንባችሁ

ይልክባቸኋል ውርደትን ላ የንዚዑሃ አንኩም ያንን ውርደት ደግሞ አያነሳላችሁም። መቼ ምን አንዱነን ብለን ስንጮህ ነው? አንድ ብለን ነሽዳ እስክናወጣ ነው? የአንድነት ምናም ፕሮግራም ተብሎ ሴትና እንዳቀላቅሎ እስክንጨፍር ነው? አንድነት ብለን በፉከራእና በቀረርቱ እስክንሸልል ነው? ላ ወላ እንደዚህ ያላሉን መልእክትኛው ለ አላሁ አለ ወሰለም